ሰሎ እንዴናቸሁ በያላችሁ በጡል ነገር ስራሁኑ አሸና አሸን እንዲሁላችሁ ሞላች አደቤሶች ስጥ ጎንደሉ ማለት ላይክና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች ከፍሉ። ለዚህ አሁን ሰግናቸው አለው ዛሮድ ሚዛናችን ዞላችሁ የመጣ ነው እንግዲህ እንደፈራ ነው አምለሰት ሙጭ ቱራንትና ምሽቱን አዶናይን እንግዲህ አድርገው አቅርበዋለች። እንግዲህ ከዚህ ዝግጅት ወጣቶች ታዳጊዎች ምንድን ነው የሚማሩት? እንደምታቁት እንግዲህ አዶናይ ዱንግለናን ያጣሁት ገና ሰባት ዓመት ስምንት ዓመት ህጻን ልጅ ሆኜ ነው ብላል። ከዛ ጊዜ ጀምሮ ሴጋ ወይም ደሞ ጉሎ ወሲብ እፈጽማለው ብሎ እንግዲህ በአደባባይ የተነገረ ነው። አዶና አሁን ለምሳሌ በትንሹ እድሜው ሰላሳ አምስት ዓመት ነው ብንል ሃያ አምስት ዓመት ሙሉ ከዚህ እጅግ በጣም ከሚያጸይፍ ነብሮኝነት ወይም ጉሎ ወሲብ ጋር የኖረ ሰው ነው። አሁንም ከዚህ ችግር ጋር እየታገለ ቪዲዮ ማስረጃው ስላለ ነው፣ እሱም በተደጋጋሚ ተናግሮታል። አሁንም ከዚህ ችግር ለመውጣት እየታገልኩ ነው ያል። እራሱ እንኳን አልተወጠም፣ እራሱ እንኳን ከዚህ ቆሻሻ ነገር አልተወጠም። እውነቱ ነው ላጭ እኔ ለስሙ ለቃሉ ራሱ ማለት ነው ለዚ አሁን ለዚ ለሸቃ ለጎረ ምንድነው ጉሎ እሲ ለሚባል አማርኛ አምና ረጋ ሃያ ምናምን ዓመት እስከሆነ ድሮስ አላቆም ቋንቋው ራሱ ለምን አይመረይ? ተጠምዳል በእውቀት በስፖርት ወሰራ በብዙ ጉዳይ ጭንቅላቴ ተወጥሮ ይሄን የማስብበት ጊዜ አልነበረኝም። ነገር ግን የና አዶና ሐሳብ ገና ህጻናት ልጆች ጨቅላዎች ልጆች በዚህ ጉዳይ እንዲጠመዱ ሀያ አራት ሰዓት እንዲያስቡ በዚህ ጉዳይ ምንድነው ብሎ እየጠየቁ እኮ ነው ልጆች፣ ታዳጊዎች ይሄ የአድና ቪዲዮ በሚሊዮን ሸር እየተደረገ እየታየ ስለሆነ ቤተሰቦቻቸው ሲወጋ ማለት ምን ማለት ነው፣ ጉሎሲ ምንድነው እያሉ እኮ ቤተሰቦቻቸውን እያስጨነቁ ነው። አብናረጋይ ቀልድን አደል ያዛቸት እናንተ ጻነፃ ልጆች፣ ዛሬ ኢትዮጵያ ውስጥ ከመቶ ሰው አንዱ ሰው ኤች አይ ቪ በሽተኛ ነው። ከአንድ ሚሊዮን በላይ ታማሚዎች ወገኖች አሉን። ከአንድ ሚሊዮን በላይ ከስምንት መቶ ሺህ በላይ ወላጅ አልባ ህፃኖት አለን። ያለንበት ስግጥናና ድድብና አላነሰ ነው ስምት ሞቶ ሺህ በላይ ልጆች ወላጅ አልባዎች ናቸው። ኢትዮጵያ ውስጥ በኤች አይ ቪ ምክንያት ሰገጡ ደድቡ ወገኖቼ እየተባለ እየተጨፈረ ነው ያለው። ምን ያህል ሰው ነው በጦርነት ምን ያህል ልጆች ናቸው በጦርነት ልጆቻቸው ነው ያጡ? ምን ያህል ልጆች ናቸው በኤች አይ ቪ ምክንያት ወላጅ አልባ ሆኖ ሜዳ ይወደቁ እየተንኮራተቱ ያለ? ሰገጡና ደድቡ ኢትዮጵያ ውስጥ መሪ ሊሆን አይችልም። አራት ነው ጥሩ አይ መሰገጥ ማለት እኮ ሰው ምን ይለኛል አት ማለት የለው ነው አሁን መሰገጥ ስድብ ነው። ከነጭ ሰገጤ ማለት ስድብ ነው። ለምሳሌ ተከበራችሁ ትልልቅ ሰዎችን ሰገጤ ብለን ብንጦራች ደስ ነው እንደሚላች፣ ስድብ እንደሆነ እናውቀዋለን። ሌላ አማርኛ ላይ ለመንቆልባበስ አትሞክሩ። መሰገጥ ማለት መዶድብ ማለት ብልግና ነው፣ አላዋቂነት ነው፣ ድንቁርና ነው። መሰገጥ ሌላ አማርኛ አትስጡት። አምለሶትና አንድ ጥያቄ ነው የምጠይቀው። አንቺ ልጆችሽን ልጆቼ ሰጉጡ እባካችሁ ዶድቡና ፈምሱ ትያቸዋለሽ ወይ ጥያቄ ነው ወይስ የአንቺ ልጆች የቴዲ አፍሮ ልጆች አይሰግጡም አይደድቡም መልካቸውንም እኳን ተቆጥበው እንደ አንበሳ ልጅ በከፍተኛ ፍቅርና እንክብካቤ እውቀት ነው እያደጉ ያለው የአንቺ ልጆች ሌላ ኢትዮጵያዊ ግን ይደድብ ይሰግጥ አይደል የምንወዳቸው ህዝባችን እስከወደዳቸው ድረስ ነው የምናከብራቸው ህዝባችንን እስካከበራቸው ድረስ ነው አራት ነጥብ አራት ነጥብ አንቺ ታሳያለሽ ወይ የአዶናን ቪዲዮ ይህን ቪዲዮ ለልጆችሽ ታሳያለሽ ወይ

አፌ ራሱ ሞረረኝ። ያቅልሽልሻል፣ ወሬው ራሱ ያቅልሽልሻል። ልጆችን በተገኘበት መድረክ ከጨነቃቸው ከዶበራቸው፣ ፈጽሙት ይሄን ወረኝነት እያለ እኔ አላወቅም እንደዚ ሀገር ላይ የሆነ ሰው ደህና ሰው ነው ሲባል። ሄዶ ሄዶ የሚነሳበት ነገር ምን እንደሆነ አይገባኝም። አይገባኝ ቴዲ አፍሮ እጅግ በጣም የተከበረ በመላ ኢትዮጵያን ዘንድ እጅግ በጣም የተከበረ ሰው ነው። ንግግሩ በእውቀት በቅኔ አገሩን በመውደድ ወገንን በመውደድ አረማመዱ ለከት ያለው መጠን ያለው ድርብብ ያለ ሁሉ ነገሩ በመላ ኢትዮጵያን የተወደደ ሰው ነው። እውነት የቴዲ አፍሮ ልጆች እየሰገጡ ነው እየደደቡ ነው አይደለም። አይደለም። በጨዋነት ነው እያደጉ ያሉ የቴዲ አፍሮ ልጆቹ። በጨዋነት በከፍተኛ ጨዋነት በመንፈሳዊ እውቀት ነው እያደገ ያለት፣ በእውቀት በጥበብ ነው እያደገ ያሉት። ትምህርት ቤት እንደሚማሩ እኛ እናውቃለን። በጣም ከፍተኛ እውቀት ሊያገኙበት የሚችሉ ምናልባት ከቴዲ አፍሮ ቆጥሎ ልጆቹ ለዚህ አገር ብዙ ውለታ ሊውሉ የሚችሉ ምርጥ ትውልድ እያወጣ እንደሆነ አንቺም ቴዲ አፍሮ እናውቃለን። ለምንድን ነው የሌላው ልጅ ሰግጥ፣ ደድብ፣ ጉሎ ሲፈጽም ባሉግ እናውቃለን እ አዶናይ ኮ ትናንትና የሚወጣ ሰው እኮ አይደለም። ከአደንዛዥ እፅ ጋር ዘላለሙን ሲታገሉ የነበረ ቪዲዮችን ቀጥታ ላይቭ ላይ ሲሰራ የነበረ ይኸው ከእሱ ስለመውጣት እየታገለ ውጣ። መጀመሪያ ሌሎች ለመምከር ሰው እየጎደል ያለ ሰው አሁን ግን ሰው ላለመጉደል እየሞከርኩ ነው እና እባካቸው ልምከራቸው። አትምከረ መጀመሪያ አንተ ውጣ። ሰው እየጎደል ስለ ንጽህና ለሌላ ሰው ለመምከር አትሞክር። በዝሙት ውስጥ እስከ አንገጡ ድረስ ተኖክረህ ሌላውን ሰው ስለ ቅድስና ለማስተማር አትሞክር አትሞክር። እማትኖሩትን ይወጣ አትምከሩ። ስለዚህ መጀመሪያ ይረጋጋ። እኔ ምለው አደነ ለው ራሱ ይረጋጋ። ጦላች አው እንጦላችሁ አለን። እውነት ማህበረሰባችንን ከመስመር የምታወጡ ትውልዳችንን ወደ ብልግናና ነውረኝነት የምትመሩትን ሰዎች ሁሉ እንጦላችሁ አለን። ይሄን አራት ነው አይ ሃይማኖት የብሔሩ ገደልግቡ ከነ ሃይማኖታችሁ ከነ ዶንት ኬር ባንላችሁም ትጎባላችሁ ባንላችሁም ትጎባላችሁ። እዚህ ሀገር እና ትንሽ የሆነ ዋጋ መክፈል ያለበት ይመስለኛል። ይሄ ማህበረሰብ እውነቱ ነው፣ ብታውንም ብታሁንም ባርታው እየከፈልን ያለው ዋጋ ሲያንሰን ነው። አንዳንዱ በዱላ ነው የሚመለሰው አንዳንዱ ህፃናትም እኮ አሉ ዱላም የሚፈልጉ። አንዳንዱ በቁጣ የሚመልሳለ፣ አንዳንዱ ልጅ ሳይወዱ በግዱ እናትን አባቱ ዱላ እንዲያሳርፉበት ይፈልጋለ። ስለዚህ ህዝባችን አሁን ሳይወዱ በግዱ አኮ ቆስሎ ወድቆ ዶምቶ ከጥፋት ነው የሚማር ምክሩ የሚለውጠ ትውልድ አይደለም። ግብረ ጎብነት ምን እንደሆነ የሚያውቅ ትውልድ አይደለም። ገና ጅራፍ ይቆራቸዋል፣ ከሰማይ ይቆረዋል። ያው ነው ሁሉም ጉም ለጉም አብረሃ ዝግቡ አንዳንዱ ነገር እኮ የሚወራ ነገር አለ ነውር እኮ ነው ሀጢአት እኮ ሰው ሁሉ ሀጢአት ይፈጽማል ነገር ግን ሀጢአትህን ወተ ለህዝብ ለሌሎች እዩ ልኝ አትልም አንተ ቅዱስ ነው ወይ አንተ ንጹህ ነው ወይ ምን አገባ አንተ ያንተ ቆጣጣሪ ማን አደረገ ሰው ቅዱስ ሆኖ ንጹህ ከአምላኩ ጋር ነው የሚገናኘው ሪፖርት ሊደረግ ላችን እንዲወለጋችን ሰው ሀጢአት ስለሰራ ሀጢአት ትክክል አይደለም ማለት የአንተ ሀጢአት ሪፖርት እየተደረግ ላያስጎባለ ነበር እንዲ ኔ ሀጢአት አንኖግርም እኔ ለምሳሌ ሌባ ከሆንኩ ለወንድሞቼ እኔ ሌባ ነኝ ሌባ ነኝ ወንድሞቼ እህቶቼ እያልኩ አልነግርም። ቤት መጥቼ ነውረኝነት ነው ለእነሱ አርያ መሆን መንገድ መክፈት ነው። ነሳ ከሆነ ሂድ እዛ እንሱ አባት ጋር ደድብ አይባልም ትውልድ ሰግጥ አይባልም። ለምን ስለምናቅ፣ እናንተ ልጆቻችሁን በከፍተኛ እውቀትና ጥበብ ታሳድጋላችሁ። ሌላው መሰገጥ አሪፍ ነው? መሰገጥ አሪፍ አይደለም። ምንም የአማርኛ ፍልስፍና አያስፈልገው። መሰገጥ ነው፣ አውረኝነት ነው። መሰገጥ ከድንቁርና የሚሆነጭ ነው። መሰገጥ ከመሀይምነት የሚሆነጭ ነው። እነሞን እኮ ሴት ልጅን ሙሉ ጭ አድርገው እየሰደቡ እኮ ሚሊየን ተከታለ ሚሊየን ላይኮች ካለ አምስት ነጥብ አንድ ሚሊየን ላይክ አለው። ሞን እነቤላ እንደዛው አማላዊ የሚባል አንድ ጋጥ ወጣለ ልትዳረንም ልጁን ፎቶ ዝም ብሎ ከማንም ጋር ውርጋጥ ውርጋጥ ሁለት ነጥብ አምስት ሚሊዮን ሰው ነው ፎሎ የሚያደርገው ኢትዮጵያ ውስጥ። ምናልባት ብዙ ፎሎወር ማግኘት የአላዋቂነት ምልክት ሁሉ ሊሆን ይችላል። ብዙ ፎሎወር ማግኘት የአላዋቂዎች ምልክት ሁሉ እየሆነ ሞታል። ስለዚህ አላዋቂዎች ቶሮጋግሙ ጀመሪያ ነገር አላቂዎች ከጋጦወጥነት ውጡ መጀመሪያ ነገር ልክ አይደለም አኳናች ልክ አይደለም ሞስመር ስታቻል እና እንደ ትውልድ ዋጋ ምንከፍልበት ነገር እየመጣ ይመስለኛል ሽር ታረጋቸዋለሽ ወይ ልጆችሽ የአደናይን ቪዲዮ እንዲያዩት ፈቅጃለሽ ወይ ይህን ጋጦትነት ይህን ጋጦትነት ከጃኒ ጋር የሚያደርጋቸው ፀያፊ ድርጊቶች ልጆች እንዲያደርጉት ፈቅጃለሽ